በፊት ዘማሪትና በገና ደርዳሪ የትምወርቅ ሙላት ስለሰጠሽን ጊዜ እናመሰግናለን። የአብይ ጾም የመጨረሻው ሳምንት ሰሞነ ሕማማት ላይ ነው ያለ ነው። ከሕማማት ጋር በገና እንዴት ነው አብሮ የሚነሳው? ተያያዥነቱ ምንድን ነው? የክርስቶስን መከራ የምናስብበት ህማሙን የምናይበት፣ የምናዳምጥበት፣ በልባችን የሚመላለስበት ወቅት ነውና በዛን ጊዜ ደግሞ በተለይም በበገና የክርስቶስን ህማም የምናስብበት ወቅት ነው። ድርሰቶቹም፣ የምንዘምራቸውም፣ ቃላቶቹም ስለ ክርስቶስ ህማም የክርስቶስም የመከራውን መስቀሉን ጉዞ የሚተርኩ ቃላቶችን እየተጠቀምን ህማሙን የምናስብበት ወቅት ስለሆነ ህማም ማለት በቃ ነው። የክርስቶስ ህማሙን የምናስብበት ወቅት ስለሆነ ይልቁንም በበገና ደግሞ ሲዜም ከበገና ጋር ተያያዥነቱ በበገና ሲዜም በገና ያው የጸሎት እቃ እንደመሆኑ መጠን ከእግዚአብሔር ጋር ጥሙና ጊዜ የምታሳልፊበት ወቅት እንደመሆኑ መጠን ተያያዥነታቸው ከዚህ አንጻል ማረን እንግዲህ በገና ኢትዮጵያ ኦርቶዶክስ ቤተክርስቲያን ካሏት የዜማ መሳሪያዎች አንዱ ነው እና በተለይም በዚህ በጾም ወቅት በበገና ውስጥ ምን አይነት መልእክት ነው የሚተላለፈው? በበገና የሚተላለፉ መልእክቶች ጸሎት መግባናት ይቻላል። ያው ዝማሬ ምስጋና አለ። አብዛኛው ግን ጸሎት ነው። ከእግዚአብሔር ጋር የምትገናኝበት አንዱ መንገድ ነው። ጸሎት እግዚአብሔርን የምትለምኝበት የምታመሰግኝበትም እንደመሆኑ መጠን በበገና ደግሞ የምትገናኝበት የጸሎት ዕቃ ነው። አብዛኛውን ድርሰቶችም ከዚህ ውጭ አደሉ ነው አስገድሞ

ሳኦል በሚጨነቅበት ጊዜ በሚረበሽበት ጊዜ ዳዊት በገናን እንዲደረድር ተፈልጎ መጥቶ በገናን የሚችል ሰው ሲፋልግ ዳዊት መጥቶ በገናን በሚደረድርበት ጊዜ በሳኦል ላይ የነበረ መንፈስ ገለል የሌለት ነበር፣ ወደ ልቡ የሚመለስ ነበር፣ ይረጋጋ ይጽናና ነበር ይላል መጽሐፈ ሳሙኤል ምዕራፍ 16 ቁጥር 16 ላይ። እና አሁንም ለሰዎች በተለይም ለተጨነቁ ሰዎች አይምሯቸው ፋታ አቶ ጥረት ስላላቸው ሰዎች ለሕሙማኖችም የበገና ድምፅ በደንብ ያረጋጋቸዋል፣ ያጽናናቸዋል። እንግዲህ በዝማሬው በገና በመደርደሩ አለሽ። አሁን ላይ ከዚህ አልፈሽም በገና እያስተማርሽ ነው ያለሽው እና ወደዚህ ደግሞ እንዴት ገባሽ? ምንን በማሰብ ነው? አሁን በምኖርበት በመኖሪያ ቤቴ እያስተማርኩ ነው። ይልቁንም የአካባቢ ልጆች በደንብ በገና ዜማ እያሳየኋቸው የደረደሩ የተማሩ ይገኛሉ። ምክንያቴ ምንድነው? ውጭት ነበረኝ። እኔ በገና በምደረድርበት ጊዜ ከሰባት ያልበለጡ በገና ደርዳሪዎች ነበሩ ያሉት፣ በጣም ጥቂት፣ በጣት የሚቆጠሩ እነሱም መሀል አንዲቷ ሶስና ገብረ የሱስ ሴት ነበረች፣ እና ከዛ ውጭ በገና ደርዳሪ ስላልነበረ በገና በቃ እየጠፋ እየታየ ያልነበረበት ሁኔታ ነበረ። ግን ማደግ ነበረበት። የሚል ሳቤ እዛን ጊዜ በልቤ የነበረውን አሁን ሆኖ እያየሁት እገኛለሁ። ምንድነው የነበሩት እንኳን በገና ደርዳሪዎች ሊያሳዩ የቻሉት ምናልባትም ለልጆቻቸው ነው። ከልጆቻቸው ያለፈ ቅብብሎች አላይም ነበረ። ለዚህ በገናን ለትውልዱ የሚል ቃል ይዤ ለትውልዱ በገና እንዲለምደው፣ እንዲያውቀው በግሌ እያበረከት ዘማሪት እና በገና ደርዳሪ የትም ወርቅ ሙላት ለነበረን ጊዜ ከልብ እናመሰግናለን። አስረው ደበደቡት መዳህን